የታክስ መሰረትን በማስፋት ገቢ የመሰብሰብ አቅምን ለማሳደግና ና ኢኮኖሚ የሚያመነጨውን ሀብት በአግባቡ በመጠቀም ልማትን ለማፋጠን አዳዲስ የገቢ አሰባሰብ ህጎችን ማውጣት ከህግ አውጪው አካል ይጠበቃል። የአማራ ክልል ምክር ቤት የክልሉን ኢኮኖሚ መሰረት በማድረግ ከገቢ ሰብሳቢ ተቋሙ ጋር ያዘጋጃቸውን የገቢ አቅምን የሚያሳድጉ ህጎችን አስመልክቶ ከባለ እርሻ አካላት ጋር ውይይት እያደረገ ነው። የገቢ ግብር አዋጅን ማሻሻል ጨምሮ የእርሻ ስራ ገቢ ግብር፣ የገጠር መሬት መጠቀሚያ አዋጅ፣ የቴምብር ቀረጥና የኤክሳይዝ ታክስ አዋጆች በመውጣታቸው በክልሉ ከጊዜ ወደ ጊዜ ያደገ የመጣውን የዜጎች የልማት ፍላጎቶችን ለማሟላት እንደሚያግዝም ይታመናል። ለአንድ ሀገር እድገት መሰረቱ ያው በዋነኛነት ሰላምን ለማስከበርም ደህንነት ለመጠበቅም ልማትም ለማምጣትም በየጊዜው እንደምታዩት የመንግስት በተለያየ አንዳንድ ኢኒሽቲቭዎች በጣም በሰፊው እየሄዱ ነው። እነዚህም በተሳካም ለመስራትም የመንግስት ገቢ እያደገ ሲሄድ ነው። ስለዚህ ያን ለማድረግ ደግሞ አንዱ ታክስ መሰረትን ማስፋት በጣም አስፈላጊ ሆኖ ተገንቷል። ማለት በየጊዜው አዋጆች ከወቅቱ ሁኔታ ጋር እየዳበሩ መሄድ አለባቸው። ማለት ከህብረተሰቡ የእድገት ሁኔታ ጋር ከህብረተሰቡ መሰረታዊ ጥያቄዎች ጋራ እና የህብረተሰቡን ወቅታዊ ሁኔታ ግምት ያስገባ ተመጣጣኝ መሆን አለበት። የተለያዩ ገቢዎችን ግብር አሰባሰብ የተመለከቱ አዋጆች መዘጋጀታቸው የታክስ መሰረቱን ከማስፋቱ በተጨማሪ በዜጎች መካከል ፍትሐዊ የሀብት ክፍፍል ለማስፈንና ኢኮኖሚ የሚያመነጨውን የትኛውንም አይነት ሀብት በአግባቡ ለመጠቀም ያግዛል። ከገቢ ማሰብሰብ ሀብትን ከማሰባሰብ ባሻገር በዜጎች መካከል የሀብት ክፍል መስፈን አለበት። አንዱ ኢንስትሩመንት ተብሎ የሚወሰደው ካለው ለሌለው የምናቀርብበትኝ መሰረተ ልማቶችንም በፍትሐዊነት ለማስፈን የሚያመቸን አንዱ የንግድ አዋጆቻችን፣ የገቢ ግብር አዋጆቻችን፣ ሌሎች ተያዥ የሆኑ አዋጆች አንዱ ይህ ስለሆነ ይህን ታሳቢ በማድረግ ፍትሐዊነትን ለማስፈን ነው። አንዱ ግብር እየከፈለ አንዱ የማይክፍል ከሆነ ያዛባዋል። ስለዚህ ይህንን ነገር ማዕከል ተደርጎ ብዙዎቹን ቀዳዳዎች በሚደፍን መንገድ አዋጆቹ ተዘጋጅተዋል። በርካታ ሀብት ሞብላይዝ እናደርግበታለን ብለን ያስብ ነው። የገቢ ግብር አዋጁ ሳይሻሻልና ሌሎች ሕጎችም ሳይዘጋጁ መቆየታቸው እስካሁን ያልተዳሰሱ የገቢ መስኮችንና የታክስ ሳቢዎችን እንዲታዩ በማድረግ ኢኮኖሚውን ለማሳደግ እንዲውሉ ለማድረግ ያስችላል። እነዚህ አዋጆች ረጅም ዓመት ስለቆዩ ያላየናቸው አዳዲስ ሀሳቦችንም አሁን ዘመኑ ያፈራቸውንም ያካተቱበት ሁኔታ ነው ያለው። በተለይ ደግሞ ዲጂታል ይዘት ያላቸውን ሀሳቦችንም አካተዋል። ከዚህ በፊት በወጣው አዋጅ ላይ ንፋስ አመጣሽ ገቢ ብለን ያስገባ ነው ነበረ ያልታወቁ ገቢዎች። አሁን ግን ራሳቸውን ችለው ከነባሪያ ሁኔታ ጋር ታሳቢ ተደርገው ፕላስ ወደፊትም አርቆ ማየት እንዲችል ተደርጎ የተዘጋጀ አዋጅ ነው። በአዋጆች ላይ ከባለድርሻ አካላት ጋር የሚደረገው ምክክር ህጎቹ የነጋዴውና የአልሚዎችን ፍላጎት ያካተቱ መሆን ስለሚያስችላቸው በአፈጻጸም ሂደት የሚኖራቸው ውጤታማነት ላይ አዎንታዊ አስተዋጽኦ ይኖረዋል። ከንግድ ጋር ተያያዥ የሆኑ አዋጅና ደንቦች መመሪያዎች ሲወጡ የንግዱ ማህበረሰብ ያማከለ መሆን አለበት። እይታው ህግ አውጭው ህግ ክሚ ሲያወጣ ከህግ አንጻር የሚያያቸውን ጉዳዮች ኢምፕሊመንት የሚደረግበት ነጋዴው፣ ደግሞ ከነጋዴው አንጻር ሊያመጡ የሚችሉ ችግሮች ካሉ በኋላ ላይ በየጊዜው የሚደረጉ ማሻሻያዎች እንዳይበዙ ከባለድርሻ አካላት ጋር የሚደረግ ምክክር ጥሩ ነው።